አሰላሙ አለይኩም ወራህመቱላይ ወበረካቱ። ሰላም ምርጦች በያላችሁበት ሰላማችሁ ይብዛ። ዛሬ ብዙዎች የሚጠይቁት ጥያቄ፣ ብዙዎች አልገባንም እንዴት ነው የሚሉት ጥያቄ ነው ይላችሁ የመጣሁት ምንድን ነው እሱ፣ ዋትሳፕ እንዴት እንደሚጠለፍ ወይም ደግሞ ዋትሳፕ በአንድ ስልክ ቁጥራችሁ፣ በአንድ ስልክ ቁጥራችሁ ከሁለት ስልክ በላይ ከዛም በላይ በሶስት በአራት ስልክ እንዴት መክፈት እንዴት እንደምትችሉ አብረን እናያለን። ለጥሩ ነገር ተጠቀሙበት። እንዴትስ ከተጠለፈስ እንዴትስ ነው የምናውቀው ወይስ ያን ሰው እንዴት ማስወጣት እንችላለን የሚለውን ሁሉንም እየ አንዳንዶቹን ነገሮች አብረን እናያለን እስከ መጨረሻው እንድትከታተሉኝ በአክብሮት ጠይቃለሁኝ ቀጥታ አሁን ወደ አፑ አወራረድና ወደ መጀመሪያው ፕሮሰስ ይልግባ ማለት ነው ሳላበዛው እሺ ምርቶች እሺ ምርቶችዬ መጀመሪያ የምንመጣው ጉግል ክሮም ላይ ነው አፑን ለማውረድ ወይም ትክክለኛ አፑን ለማገኘት ማለት ነው ጉግል ክሮም ላይ እኔ የምጽፈውን ጽፋችሁ ከጉግል ክሮም ውስጥ አፑን ማውረድ አለባችሁ ጉግል ክሮም ላይ ትመጣላችሁ እዚች ሰርች ዋጋ ትመጡና እዚች ሰርች ዋጋ ማለት ነው እኔ የምጽፈውን ይህን ትጽፋላችሁ እንደዚህ ብላችሁ ትጽፋላችሁ ግልጽ እንዲሆንላችሁ ቀረብ ላርግላችሁ እንደዚህ ብላችሁ ትጽፋላችሁ እሺ ምርጦች ከዛ በኋላ እዚህ ጋር ያለውን ሰርች ታረጉታላችሁ ይሄንን ሰርች ካረጋችሁት በኋላ እንደዚህ ሲያመጣላችሁ እዚህ ጋር ያለውን ጽሑፉን አንዴ ትነኩታላችሁ ይሄንን ጽሑፉን ማለት ነው አንዴ ትነኩታላችሁ እሺ ምርጦችዬ እንደዚህ ሲያመጣላችሁ ይሄ እንደዚህ ካመጣላችሁ በኋላ እዚች የሰርቿ ቦታ ትመጣላችሁ አንዴ ራቅ ላ እሽ እዝች የሰርቿ ቦታ ትመጣላችሁ ዝች ላይ አያችሁ እዝች የሰርቿ ቦታ ትመጡና ሶስት ጊዜ ደብሊው ደብሊው ብላችሁ ትጽፋላችሁ እንደዚህ ብላችሁ ግልጽ ነው አይደለ ተከታተሉኝ ይችን ትነካላችሁ አረንጓዴዋን ወደ ላይ ትስቡትና ይሄንን ያልጋውን ምልክት ፎቶውን አንዴ ትነካላችሁ አንዴ ከነካችሁ በኋላ ወደ ላይ ትስቡታላችሁ ትስቡታላችሁ ወደ ላይ ትንሽ አሁንም ትስቡት አላችሁ ሳብሳብ ታረጉት እና ዋትሳፕ ለመጥለፍ ደብ ዳውንሎድ የምትል የለችም ይቺን ዳውንሎድ ታደረጋላችሁ እችም ማለት ነው ዳውሎንድ ካደረጋችሁ በኋላ ከዚህ ትወጡና አፑ ላይ ትመጣላችሁ አፑ ላይ ተመጣችሁ በኋላ እሺ ምርጦችዬ አፑን እንግዲህ እንደ አዲስ ስከፍቱት እንደዚህ ነው የሚሰጣችሁ አለው ትሉታላችሁ አዲስ እየከፈኩ ነው እኔ አለው ለዋለው አሁን ትንሽ ትጠብቁታላችሁ ትንሽ ተጠበቃችሁ በኋላ እንደዚህ ያመጣችኋል ውዶች እችን እንዳነቁ የታችኛዋን እነምነኳት ይችን እዝችግ ያለችው የለችም እሷን ምነኳት እሷን ስነኳት እንደዚህ ያመጣችኋል እንደዚህ ሲያመጣችው ይችን የሰርቿን ምልክትት የሰርቿን ምልክት አንድ የተነካላችሁ አሁን ይሄ የምጠልፍበት ስልክ ነው የኔ ስልክ ነው ይሄ ይሄ ምንድነው የኔ ስልክ ነው ይህንኛው ደግሞ ምንድን ነው የፍቅረኛ ወይም የሌላ ሰው የልጅ ስልክ ነው ልበል ይሄ ማለት ነው እሺ ምቶች ተግባባ እሺ አሁን ትንሽ እየጠበቅ ነው ነው ይሄንን እንደዚህ የሰርቹ ምልክት እንደዚህ እየጠበቅነው ነው ትንሽ እንጠብቀዋለን አሁን ትንሽ ተጠበቅ ነው በኋላ እንደዚህ አመጥቶልናል እንደዚህ አመጥቶልናል እንደዚህ ባርኮድ እንደዚህ አመጥቶልናል አሁን የት ነው የምንሄደው የምንጠልፍበት ስልክ ላይ እንሄዳለን ይሄ የሚጠለፈው ስልክ ላይ የሚጠለፈው ስልክ ነው ይሄ ይሄ ምንድን ነው የሚጠለፈው ስልክ ነው ሶስት ነጠብጣቧን እዝችጋ እንነካለን እነካለን ከዛ በኋላ አሁን ወደኋላ መለስ ብዬ ላሳያችሁ አንድ ጊዜ እሺ ዋትሳፕ ላይ ገባው ሶስት ነጠብጣቧ አለች ሶስት ነጠብጣቧን እንነካለው እዚህ ጋ ሊንክ ዲቫይስ የሚላለ ይሁላችሁ እዚ ጋ ምን አለ ሊንክ ዲቫይስ ይሄ እሱን ትነኩታላችሁ እንደዚህ ያመጣችኋል ይሄንስ አረንጓዴዋን አንዴ የተነካላችሁ አሁን እንደዚህ ከፈተልን እንዴት ከፈተልን እንደዚህ ከፈተልን እዝህ እዝህ የምንጠልፍበት ስልክ ላይ እንመጣና እዛው አፖ ላይ ሳንወጣ ነው በነገራችን ላይ የምንጠልፍበት ስልክ ላይ እንመጣና ይህ አለ። ይህ እንደዚህ ይመጣላችሁ። እችን ንኳት። ይህ አለ። አሁን ይሄንን ስልካችን እናመጣና ይሄ የሚጠለፈው ስልክ ነው ብያችኋል። ብድግ ታረጉና ይሄንን ባርኮድ እንደዚህ ትቀርጹታላችሁ። ከላስ አለቀ። ትንሽ እንጠብቀዋለን። ይሄንን ትንሽ እንጠብቀዋለን። አያችሁ እየመጣ ነው። አለቀ ተጠለፈ ካላስ ይው ይውላችሁ አያችሁ ዋትስአፕ ላይ ገባ ይውላችሁ እዚህ ያሉት ሰዎች ይውላችሁ እዚህም አሉ አያችሁ ካሊ ደላይ ካሊ አያችሁ ይው ጋን እዚህ ጋር ነው እዚህ ጋር ነው መልከው እዚህ ጋር ነው አንድ ነው እንደዚህ ያመጣላችሁ ሄክስ ምልክቱን ነክታችሁ ትወጣላችሁ እንደዚህ ተነኩታላችሁ ለምሳሌ ይውላችሁ እዚህ እየጻፍኩ ነው እዚህ ጋ አሁን ለምሳሌ እዚህ ጋ እኔ ላይ ገብቻለሁ አሁን እዚህ ላይ ይውላችሁ እዚህ ምጽፈው እና እዚህ ምጽፈው ይውላችሁ እዚህ ምጽፈው እዚህ ይመጣል መጻፍ ያስኩት ወይን ነው እዚህ ነው ይውላችሁ አያችሁ እዚህ ገባችሁ ይውላችሁ አሁንም ልድገምላችሁ ይኸው እየጻፍኩ ነው እውት ሲ እንደልበለው አያችሁ እዚህም እዚህም ይህ አሁን በእኔ ቁጥጥር ስር ነው ማለት ነው ፕሮፋይሉ ሁሉም ነገር የእኔ ነው የእኔ ቁጥጥር ስር ነው ማለት ነው አያችው ከምንም በላይ ትወዱታላችሁ ዋትሳፕ ስለማጥለፍ ጉዳይ ይሄን ይመስላል የተመቻችሁ መሰለኝ እያንዳንዷን ነገር ያረኳትን ነገር ተከታት እንትን ብላችሁ አድርጉ በቃ ማለቴ አንድ ነጥብ አተለፋችሁ እኔ ያደረግኳን ነገር ከዛ ውጭ እንትትላላችሁ በሌላ ጊዜም ለራሱ ተዙ ወጥታችሁ እዚሁ አፕ ላይ ገብቷችሁ የሰርቹ ምልክት መንካን ነው። ቀስ ብሎ ራሱ ያስገባችኋል ማለት ነው። ተግባባን። በያላችሁበት ሰላማቸው ይብዛ። ለከይር ነገር ለጥሩ ነገር ተጠቀሙት። ሰላም አለይኩም።